የተሸነቆረው የእስራኤል ሰማይ፣ አይረን ዶምን የበሳው አደገኛ ሚሳኤል፣ ኢራን ድራጎን ሃይፐርሶኒክ ሚሳኤልን መዘዘች። የኢራኑ ድራጎን የእስራኤልን ሰማይ እስኪሰነጥቀው ድረስ ዓለም በእስራኤል የሚሳኤል መከላከያ ሲስተም ይቀና ነበር። ፋታህ እስኪያስጨንቀው ድረስ አይረንዶም ስሙ የገነነ ነበር። ሰኔ 18 ለእስራኤል የአየር መከላከያ ሲስተሞች ጥሩ ቀን አልነበረም። ከብዙ ሚሳኤሎች ጋር የቴል አቪቭና የሃይፋ ሰማዮች ላይ አንድ ድንቅና ፈጣን ሚሳኤል ደረሰ። ነገር ግን ፍጥነቱ ከድምፅም ከእስራኤል ፀረ ሚሳኤሎችም ፍጥነት ይልቅ ነበርና የሚይዘው ጠፋ። አደገኛው ሚሳኤልም ብቻውን የእስራኤል የአየር መከላከያዎችን አስጨነቀ። አለም የኢራንን አቅም እየተመለከተበት ድንቅ ሁነት ተከሰተ። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ እስራኤልን ጨምሮ መላው ዓለም ኢራን ሃይፐርሶኒክ ሚሳይል የላትም፣ ምንም ጥቃት ብትፈጽም ከእስራኤል ጸረ ሚሳይሎች አታልፍም ይሏት ነበር። ነገር ግን በእስራኤል ሰማይ ላይ ጽሑፍ የሚያትም ሲያሻው በቴላቪቭ ሰማይ ላይ የሚደንስ ብሎም አይረንዶምንና የዳዊት ወንጭፍ የአየር መከላከያዎችን የሚጥስ ፈታህ የተሰኘ ድንቅ ሃይፐርሶኒክ ሚሳይልን እስራኤል ላይ ለመጀመሪያ ጊዜ ገልጣለች። የሚሳይሉ ድንቅ ብቃት ምንድን ነው? አስደናቂ ዋጋውስ ስንት ነው? እንዴት ስኬታማ ጥቃት ፈጸመ? የእስራኤል የመከላከያ ሲስተሞችስ ምን ዋጣቸው? በጥንቅራችን እንዳሰሳቸዋለን። እስከ መጨረሻው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946000 ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 348 ሺህ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። በሚያዝያ 2024 የእስራኤል ሚሳኤል መከላከያ አይረን ዶም በአየር መከላከያ ዘርፍ ወደ ሬለሽና ይበገሬ ነው ተባለ። በወቅቱ የተመሰገነውም በኢራን አደገኛ ጥቃት ወቅት አጥቂ ድሮኖችና ሚሳይሎችን በቅርብ ርቀት በተቀናጀ መልኩ ጥቃቱን 95 በመቶ በመመከቱ ነበር። ይህ በአሜሪካ ድጋፍ የተገነባው የመከላከያ ስርዓቱ ራዳር ትክክለኛነት የእስራኤልን ሰማይ የማይደፈር ምሽግ አድርጎ አሳይቶ ነበር። የዚህ መከላከያ ሲስተም ዝናና ጥንካሬ ግን ከሰኔ 18 2025 የኢራን ጥቃት በኋላ አልቀጠለም። ያ አደገኛ የተባለ ምሽግ ብትንትኑ ወጥቷል። የእስራኤል ሰማይ በአደገ አደገኛው የኢራን ፈታህ አንድ ሃይፐርሶኒክ ሚሳኤል ተሸንቁሯል። አደገኛው ፈታህ ከድምጽ ፍጥነት 15 እጥፍ እየበረረ የእስራኤልን ባለብዙ ሽፋን መከላከያ ጥሶ ቴልቪቭና ሃይፋን አፈራርሷል። የሚሳኤሉ የሚያብለጨልጭ ጅራትም ከዘንዶ ጋር ይመሳሰላል። የአስደናቂው ሃይፐርሶኒክ ሚሳኤል መገለጥ አይበገሬ የሚባለውን የአይረን ዶምን ውድቀት አፋጥኖታል። ድራጎኑ ሃይፐርሶኒክ ሚሳኤል ፋታህ ምን የተለየ ብቃት አለው? ፋታህ ኢራን በ2023 ሰርታው ለመጀመሪያ ጊዜ እስራኤል ላይ የተጠቀመችው እጅግ ዘመናዊና ሌተስ ታይፐርሶኒክ ሚሳይል ሲሆን ፍጥነቱ 18,000 ኪሎ ሜትር በሰዓት የሚወነጨፍና ወደር የለሽ ሚሳይል ሲሆን ከተለመዱት ሚሳይሎች በሦስት እጥፍ ፍጥነት ይበልጣል። እስራኤል ለመከላከል ሞክራ ያልቻለችው ይህ አደገኛ ሚሳይል በአንድ የ1400 ኪሎ ሜትር ይወነጨፋል። ለዚህም የሚወስድበት ጥቂት ደቂቃዎች ብቻ ናቸው። ፈታህ ማለት በፋርስ ቋንቋ ከፋቹ ማለት ሲሆን እንዳሉትም የእስራኤልን አየር ክልል ቀድሞ ከሰነጠቁት ሚሳኤሎች መካከል ቀዳሚው ነው። ስያሜውን የሰጡት ደግሞ የእስራኤሉን ጥቃት ያዘዙት የኢራን እስላማዊ መሪ ፈላጭ ቆራጩ አያቶላህ ሰይድ አሊ ካሚኒ ናቸው። የፍጥነቱ አስደናቂነት በሰው አየር ክልል ቢገባ ምንም አይነት የአየር መቃወሚያ እንዳይዘው እጅግ ውስብስብ ቴክኖሎጂ የተካተተበት ሲሆን ከነዚህ መካከል ዘመናዊ የሮኬት ኢንጂን፣ ከፍተኛ ሙቀት የሚቋቋም ቦዲ እና ጥንቅቅ ያለ የመሪ ሲስተም ናቸው። ባለፈው አመት ህዳር ወር የራሱ የፈታህ አዲስ ትውልድ የሆነ ፈታህ ሁለት የወጣ ሲሆን በብዙ ነገር ከቀዳሚው ተመሳሳይ ቢሆንም ቁመቱ 12 ሜትር ሆኖ በጠቅላላ 4100 ኪሎ ግራም ይመዝናል። የድራጎኑ የመጀመሪያ ጥቃት እስራኤል ላይ ኢራን ከሰሞኑ ለመጀመሪያ ጊዜ የነና ሃይፐርሶኒክ የመካከለኛ ርቀት ባልስቲክ ሚሳኤል ወደ እስራኤል መተኮሷን ይፋ ያደረገች ሲሆን ለእስላማዊ አብዮት ጠባቂዎች ቡድን ቃል አቀባይ በሰጡት መግለጫ በሚሳኤሉ የእስራኤል አየር ኃይል ቤዝ በድንቅ ብቃት መመታቱን አሳውቀዋል። ታዲያ ሚሳኤሉ ከተተኮሰበት ቦታ 1425 ኪሎ ሜትር ርቀት ከድምፅ ፍጥነት 15 እጥፍ በሆነ ፍጥነት ተምዘግዝጎ ኢላማውን ለመምታት የወሰደበት ጊዜ 400 ሰከንዶች ወይም 66 ደቂቃ ነው። ለዚህም በሄብሩ ቋንቋ 400 ሰከንዶች ወደ ቴላቪቭ የሚል መልእክት ያለው ባነር በቴህራን ታይቶ ነበር። አደገኛ ፍጥነቱ እስራኤል ከምትመካባቸው አይረን ዶም እና የአሜሪካው አሮው የመከላከያ ስርዓቶች ራሱን ሰውሮ እንዲያጠቃ አድርጎታል። ለመሆኑ ሚሳኤሉ ምንድን ነው? ባህሪያቶቹስ ምንድን ናቸው? የማውደም አቅሙስ ምን ያህል ነው? ፈታህ፣ አንድ ሃይፐርሶኒክ የመካከለኛ ርቀት ባለስቲክ ሚሳኤል በኢራን የእስላማዊ አብዮት ጠባቂዎች ቡድን ይፋ የተደረገው እንደ አውሮፓውያን አቆጣጠር ሰኔ 2023 ነበር። ይሁንና ኢራን ፈታህ አንድ ሃይፐርሶኒክ ሚሳኤል ነው ብላ ማስተዋወቋ በአንዳንድ ተንታኞች ተቀባይነት አላገኘችም ነበር። እንደ የሃይፐርሶኒክ ግላይድ ቬክልስ ወይም የሃይፐርሶኒክ ክሩዝ እውነተኛ ሃይፐርሶኒክ ሚሳኤል ሊሆን አይችልም የሚል ድምዳሜ ላይ ደርሰው ነበር። ከዚያ ይልቅ በተወሰነ ደረጃ ተንቀሳቃሽ የሪኤንትሪ ቬሄክል ያለው ባለስቲክ ሚሳይል ሊሆን እንደሚችል ሲገልጹ ነበር። እንደ አውሮፓውያን አቆጣጠር አፕሪል 2024 ኢራን በእስራኤል ላይ በፈጸመችው ጥቃት የተኮሰችውም ሃይፐርሶኒክ ያለችው ይህን ሚሳይል ነው የሚሉ መረጃዎች በስፋት ተሰራጭተዋል። ሰሞኑን የእስራኤል ጥቃትን ተከትሎ ኢራን የተኮሰቻቸው ሚሳኤሎችም የሚወጡ ምስሎች ሳይቀር ፈታህ አንድ የሚል ጽሁፍ ያላቸው በኤአይ እየተፈበረኩ ነበሩ። ኢራን ፈታህ አንድ ሱፐርሶኒክ ሚሳይል አይረን ዶም፣ አሮው ሁለትና አሮው ሶስት የመሳሰሉ የተራቀቁ የጸረ ሚሳይል ስርዓቶች ሊቋቋሙት እንደማይችሉ ብትገልጽም ያመናት አልነበረም። አሁን ግን አለም ሁሉ ያመነው ሁነት ተፈጥሯል። ኢራን ሚሳኤሉን ከተኮሰች በኋላ ፍጥነቱ በሰዓት 15000 ኪሎ ሜትር መሆኑ ተረጋግጧል። ይህ በትክክል ሃይፐርሶኒክ ሚሳኤል የሚል ስያሜ የሚያሰጠው ሆኖ ተገኝቷል። ይህ ፍጥነቱም አሁን በስራ ላይ የሚገኝ የተራቀቀ የጸረ ሚሳኤል መከላከያ ስርዓቶች እንደማይመክተው በተግባር ታይቷል። ኒውክሌር የመሸከም አቅም ያለውና ከእስራኤል ባሻገር የትኛውም የመካከለኛው ምስራቅ ሀገራት ኢላማዎችን ለመምታት መቻሉ ደግሞ ብዙዎችን አስደንግጧል። ይህም ለክልሉ የስትራቴጂክ ሚዛን ትልቅ ስጋት ይፈጥራል። የፈታህ አንድ ልዩ የሚሳኤል ባህርያት ምንድን ናቸው? ሚሳኤሉ በምድር ከባቢ አየር ውስጥና ውጭ መንቀሳቀስ የሚችል ነው። በበረራ ወቅት አቅጣጫውን መቀያየር ይችላል። በተጨማሪም ከ350 እስከ 450 ኪሎ ግራም ፈንጂ መሸከም ይችላል። ኢራን የኒውክለር መሳሪያ ብትሰራም ወይም እስካሁን ባለቤት ከሆነች መሸከም የሚችል አቅም አለው። የሚጠቀመው የቁስ ነዳጅ ደግሞ ሶሊድ ፉዌል ሲሆን በፍጥነት ለመወንጨፍና በእንቅስቃሴ ውስብስብነት ይሰጠዋል። ኢላማውን ለመምታት ከፍተኛ ትክክለኛነት ለማረጋገጥ የሚያስችል የላቀ የቴክኖሎጂ ስርዓትም ተገጥሞለታል። በተለይም የተገጠመለት ማኒሬብል ሬንትሪ ቬይክል ከሕዋ ወደ ኢላማው ሲምዘገዘግ አቅጣጫ ለመቀያየር ያስችለዋል። ይህ ሚሳኤል በኢራን እስራኤል ስትራይከር የሚል ቅጽል ስም ተሰጥቶታል። የሚሳኤሉ መተኮስ የስነ ልቦና ጦርነት አካል ተደርጎ ተወስዷል። አንዳንዶችም የኢራን የሀይፐርሶኒክ ሚሳኤል የማልማት ችሎታን በመጠራጠር ከሩሲያ የቴክኖሎጂ ድጋፍ ውጭ ሊሆን ቀርቶ ሊታሰብ እንደማይችል የሚል ድምዳሜ ላይ ደርሰዋል። የሆነው ሆኖ ፈታሀ አንድ የኢራን ወታደራዊ አቅምን ያመላከተ የእስራኤልና የአሜሪካ ወታደራዊ ጥቃቶችን ለመግታት የተነደፈ ስትራቴጂካዊ መሳሪያ ለመሆኑ እርግጥ ሆኗል። ከፍተኛ ፍጥነቱ፣ አሳሳች እንቅስቃሴውና ከመከላከያ ስርዓቶች የመቋቋም ችሎታ በላይ መሆኑ የኢራን ሌላ ብርታት ሆኗል። የኢራን አዋጭ መንገድ የእስራኤል እልፍ ኪሳራ ኢራን አንድ ፈታህ ሃይፐርሶኒክ ሚሳይልን ለማምረት ከ100 ሺህ እስከ 200 ሺህ ዶላር የምታወጣ ሲሆን ከእስራኤል የአየር መከላከያ ሲስተሞች ወጪ አንጻር እጅግ በጣም ርካሽ ነው። የእስራኤል የመከላከያ ሲስተሞች ደግሞ በተቃራኒው ዋጋቸው የማይቀመስ ሲሆን የአሮው ኢንተርሴፕተሮች ዋጋ 35 ሚሊዮን ዶላር የዴቪድስ ስሊንግ ደግሞ 1 ሚሊዮን ዶላር ነው። ኢራን ከሰኔ 13 ጀምሮ የተኮሰቻቸው 350 ሚሳይሎች እስራኤልን ከ1ንድ ቢሊዮን ዶላር በላይ የሚገመት ወጪ አስወጥ

በተለይ ፈታህ እንደ ቀደሙ ባለስቲክ ሚሳይሎች ሊተነበይ በሚችል አርክ ወይም መንገድ የሚወነጨፍ ባለመሆኑ ማለትም አቅጣጫ እንደፈለገ የቀያየረ በመወንጨፉ የእስራኤልን አሮው ወይም የአሜሪካውን ታድ የመሳሰሉ ስርዓቶችን በድንቅ ብቃቱ ያመልጣል። ኢራን በአገር ውስጥ የተሰራ መሆኑን በተደጋጋሚ ብትናገርም ባለሙያዎች ግን የቴክኖሎጂ ዝውውር ከሰሜን ኮሪያው ሁዋሶንግ ስምንት ወይም ከሩሲያና ቻይና ሃይፐርሶኒክ ፕሮግራሞች የተገኘ ሊሆን እንደሚችል ይገምታሉ። ይህ ግምት ደግሞ ቴህራን ከሶስቱ አገሮች ጋር ካላት የሚሳኤል ትብብር መነሻ ተደርጎ እንደሆነ የሚነገር ነው። ቢሊዮኖች የሚወጣባቸው የእስራኤል የሚሳኤል መከላከያ ሲስተሞች። እስራኤል አየሯን የምትጠብቀው አስር ቢሊዮን ዶላር በሚያወጣ የአየር መከላከያ ሲስተም ነው። ፈታህን ጨምሮ በአደገኛ ሚሳኤሎች የተደበደበችው እስራኤል ምንም እንኳን የተጠበቀውን ያህል መቋቋም ባትችል፣ ለመከላከል የሞከረችባቸው ጸረ ሚሳኤሎች ጥራታቸው ወደር ያልነበራቸው ናቸው። ጥቃቱ በብዛትና በተመሳሳይ ጊዜ የተፈጸመ በመሆኑ ለመቋቋም እጅግ አዳጋች የነበረ ሲሆን ኢራን የተጠቀመችው አዲሱ ፈታህ ሚሳኤል ደግሞ እስራኤል አይታው የማታውቀው ስለነበር መከላከል አልቻለችም። ታዲያ በማክሸፍ ሂደቱ ከተጠቀመቻቸው ዘመናዊ ጸረ ሚሳኤሎች መካከል የዳዊት ወንጭፍ የተሰኘው ዋነኛው ነው። በተጨማሪም ደግሞ የአሜሪካው ጸረ ሚሳኤል ራይትዮን ጥቅም ላይ ውሏል። በብራይስጥ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ዴቪድ ስሊንግ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳይሎችን መከላከል የሚያስችል አቅም ያለው ሲሆን ከዚህ ቀደም ሂዝቦላ ከሊባኖስ የተኮሳቸውን የባለስቲክ ሚሳይሎች ለመከላከል ጥቅም ላይ ውሎ ነበር። አሁን ደግሞ ከኢራን ለተተኮሱ ሚሳይሎች እንደተለመደው አጸፋ ለመስጠት እየሞከረ ነው። የዳዊቱ ወንጭፍ በእስራኤሉ ራፋኤል አድቫንስድ ዲፌንስ ሲስተምስ እና በአሜሪካው ራይተን የጋራ ጥምረት የተሰራ ሲሆን በ2017 ነው አገልግሎት ላይ መዋል የጀመረው። የተገጠሙለት ሰትነር የተሰኙት ሚሳይሎቹ የአጭርና የመካከለኛ የረዥም ርቀት ባለስቲክ ሚሳይሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንደ አይረንዶም ሁሉ የዳዊት ወንጭፍ ሚሳይሎች የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ሲሆን፣ የዳዊት ወንጭፍ አውሮፕላኖችን ድሮኖችን እና ሚሳይሎችን ይከላከላል። እያንዳንዱ የዳዊቱ ወንጭፍ ሚሳይል አንድ ሚሊየን ዶላር ገደማ ዋጋ የሚያወጣ ሲሆን በግንቦት 2023 በጋዛ የሚገኘውን የፍልስጤሙን እስላማዊ ጂሃድ ቡድን ጥቃት ለመከላከልም የዳዊቱ ወንጭፍ ጥቅም ላይ ውሎም ነበር። ያም ሆነ ይህ ግን የዳዊቱ ወንጭፍም ሆነ ሌሎቹ ጸረ ሚሳኤሎች አብዛኞቹን የኢራን የሚሳኤል ጥቃቶች ለመከላከል ቢሞክሩም ማክሸፍ የቻሉት የተወሰኑትን ብቻ ነው። ፋታህ ለምን ስኬታማ ሆነ? የሃይፐርሶኒክ ፍጥነት የበላይነት ለየትኛውም የአየር መከላከያ በእጅጉ የሚያስቸግር ነው። እስራኤል ኢራንን በምንም መልኩ ይህንን ያክል ፍጥነት ያለው ሚሳኤል ትታጠቃለች ብለው አላሰቡም ነበር። የፋታ ከድምፅ 15 እጥፍ የሚልቅ አደገኛ ፍጥነትና ሃይፐርሶኒክ ግላይድ ቬይክል መሆኑ ያለምንም እክል ስኬታማ ጥቃት እንዲፈጽም አድርጎታል። ከዚህ በተጨማሪ ደግሞ ፈታህ ስኬታማ የሆነው ሌሎች አሳሳች መሳሪያዎች አብረው የተተኮሱ ሲሆን በተጨማሪም ደግሞ ብዛት ያለው ጥቃት በመፈጸሙ ነው። ኢራን አሳሳች ድሮኖችንና በርካታ ኢላማዎችን በተናጠል መምታት የሚችሉ የጦር አረሮችን ተጠቅማ የነበረ ሲሆን ይህም አንድን የሚሳኤል መከላከያ ሲስተም በብዙ የሚሳኤል አረሮች በማጥለቅለቅ ለማሸነፍ ታስቦ ነው። ፈታህ እየፈጠረው የጂኦፖለቲካዊ ድንጋጤ የፈታህ አንድ ስኬት የመካከለኛውን ምስራቅ አቋም መልሶ ቀይሮታል። የኢራኑ መሪ ካሚኔይ ለዚህ ተግባራቸው ምህረት አይደረግም ብለዋል። የኢራን ጦርም የአየር ላይ የበላይነት እንዳለው በአጽንኦት ተናግረዋል። የኢራን የጦር መሳሪያ ክምችት ተጨማሪ ጥቃቶች እንደሚኖሩ ያመላከተ ሲሆን ከታቀዱት አንድ ሺህ ሚሳይሎች ውስጥ የተተኮሱት ገና 350 ብቻ ናቸው። እስራኤል ከፈታህ ጉዳት በኋላ የቴህራንን ሚሳይል ጣቢያዎችና የኒውክለር ማዕከላት የመታች ሲሆን ሲቪሎችን ጨምሮ ከ240 በላይ ሰዎችን ገላለች። የመከላከያ ሚኒስተር እስራኤል ካትስ ጥቃቶቹ ከቀጠሉ ቴህራን ትቃጠላለች ሲሉ አስጠንቅቀዋል። ፕሬዝዳንት ትራምፕ ኢራን እጅ እንድትሰጥ እየጠየቁ ሲሆን አሜሪካ ወደ ግጭቱ ልትገባ እንደምትችል ፍንጭ ሰጥተዋል። የተወደዳችሁ የሰሞነኛ ቤተሰቦች የኢራን ፈታህ አንድ ሀይፐርሶኒክ ቁጣው የአይረን ዶምን አቅም አፈራርሶታል የእስራኤል ሰማይ ሊደፈር እንደሚችል አረጋግጧል። ሚሳኤሎች መዝነባቸውን ቀጥለዋል የበቀል ጥቃቶችም ተበራክተዋል በጠቅላላው መካከለኛው ምስራቅ በአደጋ አፋፍ ላይ ነው ለእነሱ ሰላም እየተመኘን ጥንቅራችንን በዚሁ እናበቃለን አብራችሁን ስለቆያችሁ ምስጋናችን ከልብ ነው ሰብስክራይብ በማድረግ ቤተሰብ ሁኑን ሰናይ ጊዜ ሰላም በምድራችን ላይ ይስፈን ሰላም ከቴምር ሪል እስቴት የሚያምርድል በውቢቷ ፒያሳ በመሐል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6ሚሊዮን 930ሺህ ብር ቅድመ ክፍያ 693ሺህ ብር ብቻ 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9ሚሊዮን 460ሺህ ብር ቅድመ ክፍያ 946